ለእናንተ ቪዲዮ መስራት አልቻለምና ያው ብዙ እንቅፋቶች መጥተዋል፣ ብዙ ውርደቶች መጥተዋል። ያው አስበናቸው፣ ጠብቀናቸው ባልሆኑ። የቶፊቅ ፍቅረኛ ምናምን ሻንጣሽን ይዘሽ ነው የመጣሽው? እሷን ሶፊና ይሄዳል። ከኔ ጋር ነው የምሄደው። ሶፊ ላወራ ስለፈለኩኝ ነው እግር በጣም ብዙ ችግር አለ እና፣ ችግሩ ምንድን ነው ታዲያ? ለካ ማውራት አይቀልም። ምንም ነገር እንደማያውቅ ሰው አትሁኝ። ሁሉንም ነገር ታውቂያለሽ። ቢያንስ ቢያንስ ቪዲዮ ታያለሽ። ምንም ነገር ባታቂ እንኳን ማለት ነው። ስለዚህ አታስመስይ። እናንተ ችግር ነው እንጂ እኔ ችግር አይደለም። እኔ ሶፊ ለአውራት ነው የመጣው። ለምን ነው የምትወሪ ለጋት? ለምን ማውራት? ገና ገና መግባቴ ነው ናዲያ አሁን ገና ነው።

አሁን ግን ምንድነው? የምትይዚህ ጋር አሁን አረፍኩ። አታስመስል እንት የያችሁ አታስመስል። አይደለም አታስመስል እኮ እኮ አንተ፣ አይደለም የተዋረድኩ ፋጅ እኔ ነኝ የተዋረድኩ። ሶፊ፣ አሁን አንቺን መውቀስ ስለማልፈልግ እንጂ አንቺ ነሽ መጀመሪያ ስህተት የሰራሽው። ልጁ ከነ መፈታት አልነበረበትም። በቃ እኔ ምን አርጊ ነው። ለቤተሰቦቹም ብለሽ አንቺ ማስፈታት አልነበረብሽም፣ ግን አስፈተተሽዋል ከዛ ይሽዋል ምን ያህል ሲጃጃልብን እንደነበረ ሲቀልድብን እንደነበረ ድራማውን ሲሰራብን እንደነበረ። ከዛ ይኸው መጨረሻዎች ነው ማዋረድ። በቃ አቀለለን ሁላችንም። አሁን አንቺ ብቻሽን በርዘክትሽ የምትጨነቂበት የምታለቅሽበት ምክንያት የለም። በቃ ውጪ። ማስተካከል ያለብንን ነገር አሁንም ነገም እናስተካክላለን። ሶፊ አንቺ በርዘክትሽ የምታለቅሽበት ምክንያት ምንድን ነው? ሰው አልፈልግም፣ ሰው አያስፈልገኝም ምናምን። ምንድን ነው እኔ በቃ በአሁኑ ሰዓት ላይ እረፍት ማድረግ ነው የምፈልገው። ገባህ? እኔ ያስፈታሁትኝ ይሄን ነገር ያደርጋል ብዬ አይደለም። መልካም መሆን በቃ ለራስ ነው በማለት ነው። ገባ? ግን አሁን ላይ መጥቶ አንቺ ጥፋተኛ ነሽ፣ ማንም ሰው መጥቶ በቃ እኔ እንዲወቅሰኝ አልፈልግም። ማንም አልወቀሰሽም። በቃ ሁላችሁም ተወኝ፣ በቃ እረፍት ማድረግ እፈልጋለሁ። ሶፊ እኔም ልተውሽ ነው። ምንድን ነው የምታወሪኝ? ሶፊ እኔ ቤተሰቦች ሀገራችሁ እስኪገቡ ነበር ያላገኘሁሽ። ሰው እንደዚህ ሆናለች ሲባል እንዴት ልቻል እንዴ በቃ ሁላችንም ተወርደናል እስከ ዛሬ እሱን እየፈለግኩ ነበር ትናንትም ቤተሰቦች የነበሩበትን ሁኔታ አውቃለሁ ስለዚህ አሁን አንቺ ራስሽን የምታስጨንቅበት ምንም ምክንያት የለም እስተመቼ ነው እንደዚህ የሚቀጥለው ማለት ነገሮች እስተመቼ ነው እንደዚህ የሚቀጥሉ አሁን ይኸውልሽ እዚህ ነገር መሀል ሁለተኛ አንቺ ጣልቃ አትግቢብኝ እንጂ እኔ ቶ ፊቅን ነገር ከነ ጓደኞቹ ከነ ግብራበሮቹ እኔ ማድረግ ያለብኝ ነገር አደርጋለሁ። ደግሞ ተደብቆኝ አይቀርም። ይህ ስጀምር የህፃን ጨዋታ አይደለም። ይህ የጨዋን ጨዋታ አይደለም። የትልቅ ሰው አሁን ትልቅ ሰው ነገር ትልቅ

ገነሽኛየብ የምን መድኃኒት ነው? ጤነኛ አይደለሽም። ቁረጪ ዳውላው፣ አውርጄነት፣ ቁረጪ። አሁንም ለሱ ብለሽ መድኃኒት መጠጣት ነው የምትፈልጊው? አሁንም የጅል ስራ ትሰሪያለሽ እንዴ? እኔስ፣ ለኔ አታስቢም እንዴ ሶፊ? እንዴ ሰው እኮ ለአንቺ ነው የሚጨነቀው እንዴ? መድሃኒት አንስተናል ምናምን አላላችሁ። የት እንዳገኘችው መድሃኒቱን ምን አውቃለሁ። ይሄ ገጣን ስራሽ እንዴ? ስልክሽ እንዴት የሚያቃጥለው እንዴ? ስነ ስርዓት አይኖርሽም እንዴ? ሶፊ ፈልግልኝማ፣ ፈልግልኝ። ሌላ ነገርም ካለ ፈልግልኝ።

እኔ በቃ ደክሞኛል፣ ሰልችቶኛል። በቃ ነገሮችን ለማስተካከል በጣም ብዙ ሞክሬ ያለው፣ አሁን ግን በቃ እየተስተካከል አይደለም። ሁሉም ነገር በቃ እየተበላሸ ነው ያለው። ከዚህ ሁሉ ደግሞ በቃ እረፍት ነው የሚያስፈልገው እኮ። በሰላም እረፊ። መድኃኒት መውሰድ፣ ይሄ ተራ ነገር ማድረግ ተገቢ አይደለም። አንቺ አሁንም ህፃንሽ፣ እንደ እንደ ትልቅ ሰው አታስቢም እንዴ? ለሌላው አታስቢ፣ ለቤተሰቦችሽ፣ ለአክስትሽ አታስብም ለኔ እንኳን አታስቢ። እንደማታስቢ ግን እየነገርሽኝ ያለሽ ማን ነው ሶፊ? ሰው እየፈለገሽ ነው? እኔ ማንም ሰው አያስፈልገኝም። በቃ ዝጊው፣ በረፉን ዝጊው። ማንም ሰው አያስፈልገኝ። ማን ናት ማን ናት? ዝጊው። የለችም ሶፊያ የለችም፣ በያት። ሶፊያ የለችም፣ በያት። ማነው ማነው? ሰው አልፈልግም። ቆይ እኔ እመጣለሁ እንጂ ማነው?

ማናት ሮዛ? ሮዛ የቶፊክ ፍቅረኛ። መድሪ አላውቅም። የቶፊክ ሮዛ የቶፊክ ጓደኛ